ሰው ያስፈልጋል። ሰው እያለው ሰው የለኝም አለ። ለሁላችንም ሰው ያስፈልገናል። አገራችን ኢትዮጵያም ሰው ያስፈልጋታል፣ ያለችው በጭንቀት ላይ ነውና ይህን ያለውን ጭንቀቷን የሚያስተካክል ጀሮዋም የማይሰማ ዓይኗም የማያይ አካሏም የማይንቀሳቀስ አለችና ያስፈልጋታል። ንጉሥ ዳዊትም ልጁ ሰሎሞንን ልጄ ሰው ሁን ብሎታል። ሰው በሌለበት ጊዜ ሰው ሆኖ መገኘት ያስመሰግናል። ወደማያልፈው አምላክ እንጓዛለንና አንድ ጊዜ ስራችን ታይቱ ቦታ እንድናገኝ ነው። በዚህ ዓለምማ ገዛንም ታንዱ ሞሰርን ቀማንም ገዛንም እንዛለን። በወዳኛው ዓለም እንደዚህ አይደለም፣ ይሄ የለም። በወዳ ዓለም ማወናበድ የለም። በዚህ ዓለም አፈኛው ብዙ ነው፣ ምላሳሙ ብዙ ነው። ምላስ ያለውም ይፈራል፣ ስለ ምላሱም ይወደድያል። ያሁሉ ያን ጊዜ ይቀራል። ያሁሉ በቀረ ጊዜ ቀሪያችን እግዚአብሔር አምላክ ብቻ ነው። ብዙአችንም ወደዛ ነው። አንድ በትህ ለጸሎት እጅህ ለመጽዋት እግርህ ለቁመት ሰውነትህ ለንጽህና ለቅድስና የተዘጋጀ ይሁን እንጂ አንድ በትህ ለሐሜት አዎ እጅህ ለቅሚያ የተዘጋጀ አይሁን። እግዚአብሔር አንድ ያደረገውን መለያየት አያስፈልግም። ሀገራችን ኢትዮጵያ አንድ ናት። ከኢትዮጵያ ማይፀን እኮ ነው ይሄ ሁሉ የተገኘ ማይፀነ መልካምም ናት። አገራችንም አንድ ናት። መለያየትን ምናመጣው ተተለያየን ስንዝርም ማንድራምነች አዛውንቱም ማይጦሩ ህፃናቱም ማያርጉ የተጸነሰውም አይወለድ የተወለደው ማያርግ። እግዚአብሔር ሰጭም ነው ተቀባይም ነው። በአንዱ ላይ አድሮ ይሰጣል፣ በአንዱ ላይ አድሮ ይቀበላል።

አንድነት ነው ቤተክርስቲያን፣ አንድ ማህበር ናት። አዳኙ አምላክ በመካከል አለ። ስጋ ደግሞ ይፈተትባታል፣ ክቡር ደግሞ ይቀዳባታል። ሀብተውልና ስመክርስትና ክርስትና ይተላለፍባታል። ስራ ተሰማይ የተሰራ በደምብ፣ አዎ በዚ የሰራ ነው። ስራ ወደ ሰማይ ይወጣል፣ በእግዚአብሔር ዘንድ ይመዘግባል ማለት ነው። መስቀሉን እኮ የምንሳለመው ለጌጥ አይደለም። አምላክ ተሰቅሎበት ደግሞ ፈሶበት፣ አምላክ አዳኝ ስለሆነ የማዳን ስራውን ስለሰራበት ብቻ ነው።

እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት እናንተ እርስ በእርሳችሁ የምትዋደዱ እግዚአብሔር ቤተሰቦች ልጆቻችን በቅድሚያ እንደምናአደራችሁ እንደምናደራችው እንደምንሰነበታችሁ እናንተንም በዝሃ ቆይቶ እኛንም ካለንበት አነሳስቶ አገናኘን አምላክ ስሙ የተመሰገነ ይሆን። ሰው ያለ ምክንያት አይገናኝ። ይህንን ማህበር አቋቁመው ሕሙማኑን እየረዱ የጾታ ልዩነት ሳይኖር

ጤንነቱን እና ሰባ ያለውን እር እግዚአብሔር ያዲ የዛሬው ዕለት ዮሐንስ ወንጌል ምዕራፍ አምስት እንደጠቀስኩላችሁ በኢየሩሳሌም የማጥመቂያ ቦታ ነበረ። ብዙ በሽተኞችም ከዛ ተኝተው ነበረ። እግራቸው የሰለለ ወይም ያበጠ ወይም የሰለተ መራመድ የተሳናቸው አይነ ስውሮችም ጭምር ማየትን የተሳናቸው የአይናቸው ብርሃን የተወሰደባቸው።

የማይራምደውም እንድራምድ፣ የማይናገረውም እንድናገር፣ የማያየውም እንዳይ፣ የማይሰማውም እንዲሰማ፣ ወገቡ ቀና ያላለውም ቀና እንዲልለት፣ የጆሮ መስኮት የተዘጋበትን መስኮቱ እንዲከፈትለት

እነዚህን ሁሉ ያካተተ መረማመጃዎች ነበሩ። እዛ ግን በሽተኛው የተኝተው ነበር። እግዚአብሔር መልአክ ከሰማይ በወረደ ጊዜ ውሃው ይናወጥ ነበረ። እግዚአብሔር መልአክ እየወረደ በየጊዜው የምንጠጣውንም ውሃ የምንጠመቅበትንም ከእግዚአብሔር እየታዘዘ መልአክ ይባርከዋል። መላእክቱ መጥተው ውሃውን ታልባረኩት ውሃውም ይሸታል፣ ሕይወትንም አያመጣም። ቢጠጡትን በሽታን ያሳድራል ይጠመቁበትም ያቃጥላል ይቆሰቁሳል። እና እግዚአብሔር መልአክ እየታዘዘ ይባርከው ነበር። ከዛ ሰላሳ ስምንቱ ያህል አምፅ ተኝቶ የኖረ በሽተኛ ነበረ። ጌታ አየውና በሽታ እንደጸናበት አወቀ። ልትድን ትወዳለህ ያለው አሁን ጌታ ለመዳን ወዳለሁ ሁሉ ተሐጽብ በመጣቃ ተሰልሆን ፊደ በውሃው ታጥብ። አይ ይሄ ውሃ በተናወጠ ጊዜ እኔ በሽተኛ ነኝ፣ እንደ ልቤ አልራመድም፣ ሰውነቴ አይሰራም እግሪም አይራመድም፣ ሁለመና አያ ሰልቷል አው ንያዝ ግን እስከምህር ድረስ ሌላ ሰው ይቀድመኛል። አልብየ ሰብእ ዘያወርደኒ ወይደኒ ውስተ ምጥባዕት። እኔም ተሸክሙ ወደ ውሃ የሚያደርሰኝ ሰው የለኝም አለው። መልካም ነው ሰው የለኝም ሰው ያስፈልጋል ሰው እያለው ሰው የለኝም አለ ለሁላችንም ሰው ያስፈልጋል አገራችን ኢትዮጵያም ሰው ያስፈልጋታል። ያለችው በጭንቀት ላይ ነውና ይህን ያለውን ጭንቀቷን የሚያስተካክል ጀሮዋም የማይሰማ አይኗም የማያይ አካባቢን የማይንቀሳቀስ ሆናለች እና ያስፈልጋታል። ሰው አስፈላጊ መሆኑን አዎ መጽሐፉዝ ላይ ገልጦታል። ሰው የለኝም ነው እግዚአብሔርም እንደዚህ ነው የሚለው። ንጉሥ ዳዊትም ልጁ ሰሎሞንን ልዥ ሰው ሁን ብሎታል። አዎ እዚ ሰውሁን ብሎታል። ሰው በሌለበት ጊዜ ሰው ሁኖ መገኘት ያስመሰግናል። እግዚአብሔር ሰው በሚፈልግበት ጊዜ አለሁ ብሎ ድምፅን ማሰማት አስፈላጊም ስለሆነ ነው። በሽተኞች እዛ ይተኙ ነበር ተብሏል። አሁን ብዙ በሽተኞች ጎበኛን በየው ተኙበት መናገር የተሳናቸው አሉ። መራመድ የተሳናቸው አሉ። እንጀራውን ቆርሰው ወደ አፋቸው ማስጠጋት የማይችሉ አሉ። አካል ኑሯቸው አካላቸው የተወሰደባቸው፣ እንደኛ ያያሉ የማያዩ፣ እንደኛ ይሰማሉ የማይሰሙ፣ እኛ እንደምንራምድ ይራምዱ ነበር የመራመዱ ሁኔታ የመራመዱ ሁኔታ የተገታባቸው የመጨበጡ ሁኔታ የተገታባቸው። ይሰጡ ነበር የሚሰጡበት እጅ የተሰበሰበባቸው። አዎ ያስተውሉ ነበር ማስተዋሉ የተነሳቸው ሁሉ አይተናል። እነዚን ሁሉ በአንድ አድርጎ አሰባሱ መርዳት ይህ ነው። እግዚአብሔርን ደስ የሚያሰኘው ይህ የያዝነው ዓለም አላፊ ነው እና ይሄ ባለፈ ጊዜ የማያልፈ አምላክ አለና ወደ ማያልፈው አምላክ እንጓዛለንና ያን ጊዜ ስራችን ታይቱ ቦታ እንድናገኝ ነው በዚህ ዓለም ገዛንም ታንዱ ሞሰር ቀማንም ገዛንም እንዛለን በወዳኛው ዓለም እንደዛ አይደለም። አዎ ይሄ የለም። በወደ ዓለም ማወናበድ የለም። በዚህ ዓለም አፈኛው ብዙ ነው፣ ላሳሙ ብዙ ነው። ምላስ ያለውም ይፈራል። ስለምላሱም ይወደዳል። ስለምላሱም ይገዛል። እንድበልልም ይባላል። እንድበለ ተናገርም ይባላል። ያ ሁሉ ያን ጊዜ ይቀራል። ያሁሉ በቀረ ጊዜ ቀሪያችን እግዚአብሔር አምላክ ብቻ ነው። ብዙችንም ወደዛ ነው። ይህን ታዲያ ነው በኋላ ተነስተ አልጋህን ተሸክምህ ሂድ አለው። አልጋውን ተሸክሞ ሲሄድ አይሁድ አገኙትና፣ ዛሬ ቀኑ ሰንበት ነው አልጋህን ተሸክምህ እንድትሄድ የፈቀደልህ ማን ነው ያዘዘ? ማን አላውቀውም፣ አላቸው። ይህንን ተናግሮ እልፍ ሲል ያዳነውን አምላክ አገኘው። አሁን ተበሽታ ድነሃል። ዳግመኛ በሽታ እንዳይመጣብህ ከመ ዘየአኪ ይርከብከ ከዚህ የከፋ መችም የሚመጣብን የከፋ እንጂ የተሻለም እንደማይሆን እያስተዋልንም ይመስለኛል ከዚህ የከፋ እንዳያገኝህ። አዎ ተጠንቀቅ አለው። አትዋሻ አለው። አት ስረቅ አለው። አት ሰስን አለው። አንድ በትህ ለጸሎት እጅህ ለመጽዋት እግርህ ለቁመት ሰውነትህ ለንጽህና ለቅድስና የተዘጋጀ ይሁን እንጂ አንድ በትህ ለሀሚድ አዎ እጅህ ለቅሚያ የተዘጋጀ ይሁን። አካል ተሰጥቷል። በተሰጠን አካል ብንጠቀምበት እግዚአብሔርን የማያስቀይም ስራ ትሩፋት በእጃችን ሰርተን እጃቸው ለማይሰራ፣ በእግራችን ተራምደን እግራቸው ለማይራመድ፣ በጆሯችን ሰምተን ጆሯቸው ለማይሰማ፣ በዓይናችን አይተን ዓይናቸው ለማያይ፣ በአካላችን ተንቀሳቅሰን መንቀሳቀስ ለተሳናቸው እኛ ለብሰን መልበስም ለተሳናቸው ናቸው። ልብሱም ቢገኝ እኮ ወደ ቀኝና ወደ ግራ አዟዝሮ መልበስ ያቅታል። ሴቶቹም ቀሚሱን ማጥለቁ፣ ወንዶቹም ስርውን መታጠቁ ያቅታቸዋል እኮ አካል አ እንደዚህ ላሉት ነው። ማኅበረ ጽዮን ማኅበር ማለት አንድነት ማለት ነው። የመላእክት ማኅበር አለ። የሰዎች ማኅበር አለ። የነቢያት ማኅበር አለ። የሐዋርያት ማኅበር አለ። የጻርቃን ማኅበር አለ። የሰማይታት ማኅበር አለ። የመነኮሳት ማኅበር አለ። ማኅበር ማለት አንድነት ማለት ነው። ማኅበር አንድ ያደረገ ነው የሚለው ግሱ። እግዚአብሔር አንድ ያደረገውን መለያየት አያስፈልግም። ሀገራችን ኢትዮጵያ አንድ ናት። ያው ከኢትዮጵያ ማይጸን እኮ ነው ይሄ ሁሉ የተገኘ ማይጸነ መልካምም ናት

ከነገሥታቱም ከመኳንንቱም የሕዝቡንም የሐዛቡንም የበደለውን የአዳምን ስጋ እኮ ነው የነሳው። አዳም ጸበለስን በርቶ ሲበል ወርዶ ነበር፣ ኃጢአቱን ተመዝግቦ ነበር። ያን የበደለ ስጋ እንዳልበደለ አድርጎ ለብሶ ለዛ አበሰ ነው። እንቤታችንን ምክንያት አድርጎ ዓለምን ልማዲያን የድህነት ስራ ለመስራት፣ ወንጌልን ለማስተማር፣ ደሙንም ለማፍሰስ፣ የተቀደሰውንም አረም ለመቀደስ፣ ያረጀውንም ለማደስ፣ የሄደውን ንብረት ለመመለስ፣ የተዘጋ ወንበር ለመክፈት ያደረገው ጉዞ ይህን ያህል አይባልም። መስቀሉን የድል ገበያ አድርጎ ወርቀን ነበርና ከወደቅንበት አነሳን። ጠፍተን ነበርና ተጠፋንበት ተመታትን ነበረና ከተመታተንበት አንድ ያደረገ። አዎ አንድ ነውና አምላካችን። ማህበር ማለት አንድነት ማለት ነው። ማረኩ ወይ በማህበር ነው። በአንድነት ሆናችሁ አምላካችሁን አመስግኑ ነው። በአንድነት ሆናችሁ ጸልዩ ነው። ቤተክርስቲያን አንድ ማህበር ናት። ይሄን ነው ወቁት። የምእመናን ስብስብ ሁሉ አንድነት ነው። ቤተ ክርስቲያን አንድ ማህበር ናት። አዳኙ አምላክ በመካከል አለ። ስጋው ደግሞ ይፈተትባታል፣ ክቡር ደግሞ ይቀዳባታል፣ ሀብተውልና ስመ ክርስትና ይተላለፍባታል። አቤት ስራ ተሰማይ የተሰራ በደምብ አዎ። በዚህ የሰራ ነው። ስራ ወደ ሰማይ ይወጣል፣ በእግዚአብሔር ዘንድ ይመዘግባል ማለት ነው። የዛሬ ዕለት መጻጉዕ የተፈወሱበት ዓይን የሌለው ዘውግሩ ወደ ጌታ ቀርቦ አምላኩን ሲለምን ሐዋርያትም ሲከላከሉ ወገሰጽ ላይ ይመርቦ የሚመሩት ሰዎች ሲቆጡት ጌታ አዘወር ብሎ አየው። ታየው በኋላ ምንድነው የምትፈልገው? አለው። ዓይኔ እንዲበራልኝ ነው አለ። አደረገና ዳሰሰና፣ አምላካችን እፍ ብሎም በትንፋሹ ያድናል፣ በእጁም ዳሶ ያድናል። መስቀሉን እኮ የምንሳለመው ለጌጥ አይደለም። አምላክ ተሰቅሎበት ደሙ ፈሶበት፣ አምላክ አዳኝ ስለሆነ የማዳን ስራውን ስለሰራበት ብቻ ነው። አዎ ጌታ በሽተኞች ሲያድናቸው ልትድኑ ትወዳላችሁ እንዲያው እምንገር ተቀምጠው የለምኑ ነበረና ከአዳናቸው በኋላ ሰርቶ መብላት በተሳናቸው ጊዜ እንዲህ ለምነን እንበላ ነበር። አሁን አዳነንና እሱ አዳነን እንጂ እኛማ መይፈልግን እንዳይሉ ልትድኑ ትወዳላችሁ ወይ? ሳያስወድድ ሳያስፈቅድ እንዲህ ላደርግ ነው። አንድም የሰራው ስራ የለም። ዓለምን አስፈቅዶ ነው ስራውን የሰራ። እኛ አዎ፣ ያ ስርዓት በመሬትም ላይ አለ። እኛም አንዳንድ ስራ ስንሰራ በዛ ዓለም ያሉትን ሰዎች፣ መሪዎች አስፈቅደን ነው። ያለነሱ ፈቃድ ጀምር ብናደርግ ሌሊት የምንሰራው ቀን ያፈርሱታል። ሌሊት የምንገነባው ሌሌ ቃል አሁ ይነዱታል። እንደዚህ ነው። አስፈቅደን ነው ስራ የምንሰራው አይደለም እ እግዚአብሔር አስፈቅዶ ነው ስራ የሰራው ሳያስፈቅድ አምስት ሺህ ከአምስት መቶ ዘመን ሲፈጸም ወደ ዓለም እመጣለሁ ብሏል። ይህን ተናግሯል። ይሄ ዓለምን ከዓለም ፈቃድን መጠየቁ ነው። ዝም ብሎ ከሰማይ አልወረድም በሜታችን ማህፀን ሲያድር

በፍጋብ እሺ ተሰውሮ ነው ዳብሎስ እንዲል የነሳው አምላክ ገልጫ ገልጭ ይሄርኩ እንደሆነ ያውቅብኛል፣ ነው እንዲህ አድርጎ ጥላትን አሸንፎ የተዝጋውን የተዘጋውን በር ከፍቶ ለና ኤሬው መልሶልናል። ተጣልተን ነበር ከአባቱ ጋር አስታርቆናል። ተለያይተን ነበር መለያየትን አርቆልናል። እና መለያየት አይጠቅምምና እንደዚህ በአንድነቱ ነው እግዚአብሔርን ማመስገን፣ በአንድነቱ ነው መመገብ፣ ለበሽተኞች ምን ይሻላችኋል ማለት። ይሄ ጸጋ እግዚአብሔር ለተሰጠው ነው እንጂ ለሁሉ አይቻልምና፣ እናንተም በዚህ ውስጥ የምትረዱ አዛውንት፣ በሽተኞች እግዚአብሔር ፈውሱን ይላክላችሁ። እንዲህ ላደረጉት በጎ አድራጊም አዎ ለዶክተር ብርሃምን ሙሉ ጤንነት ከነ ቤተሳቸው ይስጥልን ይጠብቅልን። ባሉ መልካም ነው። ካሁን በኋላ እንደው መልካም ሳይሆንላችሁና እኔ ብዙ የሚጠብቀኝ እንትን አለና ትናንተው ፊታችሁ ቁም ያለሁና ፈቃዳችሁን ጠይቄ ለመሄድ ችን ያህል ለተነፈስኩ መንገዱ ነው የሚጠብቀኝ። የሰማነውን በልቦናችን ያሳትር የሰላም አምላክ ኢየሱስ ክርስቶስ በቸርነቱ ይጎብኝን። አገራችን አዎ ታማለች፣ ጆሯም አይሰማም፣ ዓይኗም አያይም፣ ቀና ብሎ መሄድም አቅቷታልና ሁሉን የሚፈውስ ሁሉን የሚያስተካክል እነ መጻጉዕን የፈወሰ አምላክ አው እሷም በሽተኛ ሆናለችና፣ አው እግዚአብሔር ሀገራችን የኢትዮጵያን ይፈውስልን በዛ አካባቢ ያሉትንም ህሟን በዛ አካባቢ ብቻ ሳይሆን በጠቅላላ በዓለም ላይ ያሉትን ሁሉ አምላካቸው አንድ ነውና ፈውሱም የራሱ ነውና ፈውሱን ጸጋውን ክብሩን አንድነቱን እንዳድልልን። የእሱ ፈቃድ ይሁን። የእሱም ቸርነት፣ የእናቱም አማላጅነት፣ የቅዱሳንም ተራዳይነት ከሁላችን ጋር ይሁን። እስካሁኗ ሰዓት የመከረን ያስተማረን የገሰጸን አምላክ ስሙ የተመሰገነ ይሁን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር፣ ስም ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማያት እንደሆነች እንዲሁም በምድር ትሁን የዕለት እንጀራችን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተናትና፣ ኃይል ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰሪልን ዘንድ። እሳን የሚቀበል ኃጢአትን የሚያስተሰሪ ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃል አባቶቻችን ለሐዋርያት ስልጣነ ክህነቱን የሰጣቸው በከበረ ደግሞ ፈሳሽነት ያለም ሙሉ ኃጢአት ይቅር ያለና ያስወገድ አምላክ እናንተንም ኃጢአታችሁን ከልጅነት እስከ እውቀት የሰራችሁትን ይቅር ይበላችሁ፣ ባለፈው ይቅር ይበላችሁ፣ ጠብቃችሁ አባት ወይ ካህናት ክርስ ያላችሁ ወንዶችም ለመንግስተ ሰማያት የበቃ ያደርገን ዘንድ ወይም ዘብስነ ማርያም ማለት የእግዚአብሔር አብ ጸጋ እግዚአብሔር ወልድ እግዚአብሔር መንፈስ ሁላችን ጋራ ይሁን። ማይፈራ ሙሉ